ሰላም ሰላም ውድ ተማሪዎቻችን እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የስድስተኛ ክፍል የኢንግሊሽ ሞዴል ፈተና የ2017ን ማለት ነው ይዤላችሁ መጥቻለሁ። እንግዲህ ከዚህ በፊት በሰራኋቸው ቪዲዮዎች ማተስ ጥያቄዎችን ሰርቼላችኋለሁ። ቻናሉም ውስጥ በመግባት የተለያዩ አመት የሚኒስትሪ እና የሞዴል ጥያቄዎችን የስምንተኛ ክፍልም የስድስተኛ ክፍል ማግኘት ትችላላችሁ። እንዲሁም ደግሞ ስድስተኛ ክፍል ስምንተኛ ክፍል ሰባት አምስት የተሰሩ ቪዲዮዎች አሉ እነሱን ትምህርታዊ ቪዲዮዎች አሉ እነሱን ማየት ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ቻናላችን ቻናሉን ሰብስክራይብ በማድረግ ቻናሉን እንዲያድግ እንዲሁም ደግሞ አዳዲስ ቪዲዮዎች እንዲሰራላችሁ አዳዲስ ቪዲዮዎች ሲሰራ እንዲደርሳችሁ የደውል ምልክቱን በመጫን የቻናላችን ቤተሰብ ይሁኑ። ቪዲዮ ደግሞ ይሄ ቪዲዮ ለሌሎች ሰዎች እንዲዳረስ ቪዲዮ ላይክ ማድረግ እንዳይረሱ። ቪዲዮ ላይክ ማድረግ ሼር እና ሰብስክራይብ ማድረግ አትርሱ። ቪዲዮ ላይክ ሼር ማድረግ እንዳትርሱ። አሁን በቀጥታ ወደ ቪዲዮ እንሄዳለን። የመጀመሪያው ጥያቄ when meeting someone for the first time for the first time what should we what should we say አንድን ሰው ለመጀመሪያ ጊዜ ስታገኝ ምንድነው እንደሆነ የምትሉት? ኤ ዋትስአፕ እንግዲህ ዋትስአፕ የምንለው ለማንኛውም ለጓደኛችን በጣም ፋሚሊየር ለሆን ሰው ለቤተሰብ አባልም ቢሆን ይችላል፣ ለስለ ወንድሞቻችን የምናውቃቸው ከሆኑ ደን ስናገኛቸው ዋትስአፕ ምናምን እንላለን ማለት ነው። ይሄ ኢንፎርማል የሆነ የሰላም ታሰጣጥ ዘዴ ነው። ቢ ደግሞ ሄሎ ናይስ ቱ ሚት ዩ፣ ሰላም ስላገኘው ደስ ብሎኛል ወይም ስላገኘች ደስ ብሎኛል። ይሄ ለአዲስ ሰው የምሰጡት ነው ማለት ነው። ሲ ሲ ዩ ሌተር፣ እንገናኛለን፣ ሌላ ጊዜ እንገናኛለን እያልኩ ነው። ስለዚህ ስንለያይ ነው እንጂ ስንገናኝ አይደለም። ሀወዜር ትሪፕ ትሪፑ እንዴት ነበረ? ጥሩ ነበር ወይ? ይሄ ሰላምታም አይደለም። ከሰላምታ ሌላ ጠለቅ ያለው ወሬ ነው። ስለ ትሪፑም እንደሄደ እናቃለን። ስለዚህ ለመጀመሪያ ጊዜ አይደለም ያገኘ ነው ማለት ነው። ር አንሰር ቢ ነው የሚሆነው። አንድን ሰው ለመጀመሪያ ጊዜ ስናገኝ ሄሎ ናይስ ቱ ሚት ዩ ነው የምንለው ማለት ነው። ሁለተኛው ዊች ግሬቲንግ ኢዝ አፕሮፕሬት ኢን ዘ ሞርኒንግ፣ ጠዋት ላይ ምን አይነት ሰላምታ ነው የምንሰጥ? አፕሮፕሬት የሆነው ወይም የተስማማው የትኛው ነው? ጉድ አፍተርኑን፣ ጉድ አፍተርኑንዝ አት ኑን ነው አይደል ኑን ነው ይላል። ዲጋት ይጀመር ከሰዓት ላይ ነው። ጉድ ኢቭኒንግ እዝ ወደ ማታ አካባቢ ነው። ዘን ጉድ ናይት ሌሊት ስትተኙ ሊሆን ይችላል። ጉድ ናይት ተባብላችሁ ትሄዳላችሁ ወደ እምነታችሁ። ጉድ ሞርኒንግ እዝ አዘ ወርድ ጉድ ሞርኒንግ እዝ አፕሮፕሪት ፎር ሞርኒንግ ሴሽን። ሶ ጉድ ሞርኒንግ ምንለው ለዛ ሳይት ሰዓት ነው። ዘን አር አንሰር ዊል ቢ ዲ። እሺ ኤስኪዝ ሚ

መልስ ሆነ ማለት ዌር ዱዩ ቴክ ተብሎ ዜን መልሳችን ነው ቱ ዘኒረስት ጋዝ ስቴሽን የሚሆነው እንጂ አንድ ላይ ተቀጣጥሎ መሆን አይችልም። ዱ አይ ጌቲንግ ቱ ዘኒረስት ጋዝ ስቴሽን ይሄ ደግሞ ጌቲንግ አይሆንም፣ ዱ አይ ጌቲንግ አይሆንም። ስለዚህ እሱ ማወቅ የፈለገው ሃ እንዴት ነው ወደ ቅርብ ወዳለው ጋዝ ስቴሽን መሄድ የሚቻለው የሚለውን ነው ማወቅ የፈለገው ሰው መልሳችን ኤ ነው የሚሆነው ማለት ነው።

ብለን እትማችን እንገልጻለን ማለት ነው። ዲ ካን ዩ ቴል ሚ አባውት ዮርሰልፍ፣ ስለ አንቺ ልትነግሩት ትችላላችሁ ወይም ስለ አንተ ልትነግሩት ትችላላችሁ። ይሄ አዲስን ሰው ስለ ራሱ እንዲነግረን ስንፈልግ ነው የምንጠይቀው ማለት ነው። እኛ ግን ይህ ጥያቄ የተባለው ራሳችሁ እንዴት ነው የምታስተዋውቁ ስለሆነ መሳችን ሲ ይሆናል ማለት ነው። አምስተኛው ዋት ዘ ኮሬክት ዋይ ቱ አስክ ፎር ሶምቲንግ ዝ አንድን ነገር የት እንዳለ ዌር ማለት የት ቦታ ነው አይደለ? የሆነ ነገር የት ቦታ እንዳለ ለመጠየቅ ስንፈልግ እንዴት ነው የምንጠይቀው? ኤ ዌር ዝ ሙዚየም ሎኬትድ ሙዚየሙ የቱ ጋ ነው የሚገኘው እያለን ነው። ስለዚህ ይሄ ኮሬክት ወይ ነው። ቢ ደግሞ ሎኬት ሙዚየም ዌር፣ ይሄ ተቀይሯል። ሎኬት ሙዚየም ዌር ዝ ብለን ነው እንጂ ወይሪዝ ብለን ነው እንጂ መጀመሪያ ያለብን ሎኬት ሙዚየም ዌር የሚለው ይሄ የተደብላለቀ ነው፣ ይሄ ልክ አይደለም። ሲ ደግሞ ሙዚየም ኢዝ ሎኬትድ ዋት፣ ይህም አይሆንም። ዲ ቴል ሙዚየም ዌር ሎኬሽን ኢዝ አቀማመጥ ነው ያላቸው። ስለዚህ ስታዩት ግራማቲካሊ ኮሬክት በሆነ ወይ የተቀመጠው ኤ ነው፣ ዌር ኢዝ ሙዚየም ሎኬትድ። ስለዚህ በመጀመሪያ ደረጃ ዌር የሚለው መኖር አለበት። ዋት ምንድን ነው ምን ለማለት ነው ምን የምንጠቀመው፣ ዌር ደግሞ የት የሚለውን ነው የሚያመለክትልን። ስለዚህ ጥያቄ ከሆነ ሁልጊዜ እነዚህ ዌር ሃው ዋት ወይን የሚሉት ደብሎች ወርዶች ከመጀመሪያ ላይ ነው የሚመጡት ማለት ነው። ስድስተኛው the new machine consumes less energy than the old one what does consume mean this, uh, on this sentence እንግዲህ የአዲሱ ማሽን ለስ ኢነርጂ ወይም ትንሽ ኢነርጂ ኮንሱም ያደርጋል ከድሮ ይልቅ የድሮ በጣም ብዙ ኢነርጂ ነው ኮንሱም የሚያደርገው። አሁን ግን ለሲ ኢነርጂ ነው ኮንሱም የሚያደርገው እያለን ነው። ኮንሱም ምን ማለት ነው? to create an object to use up resource to save a resource for later to stop using an item completely ኮንሱም ማለት መጠቀም ማለት ነው። አንድ ነገር ኮንሲዩም ማረገ ማለት ተጠቀመ ወሰደ እያለ ነው። ስለዚህ to use up resource ማለት ኮንሱም ማለት ሪሶርስን መጠቀም ማለት ነው። ስለዚህ

ዲኮር ማድረግ ማስጌጥ አይደለ፣ ጌጦች ናቸው ያለ ነው። ባክቦን ግን በጣም ጠንከር ያለ ነው። ከጌጥነት ባለፈ ፋርመሮች ባክቦን ናቸው ሲል በአማርኛው ምን እያለ ነው? የጀርባ አጥንት። የጀርባ አጥንት ለአንድ ሰው መቆም ለአንድ ሰው ቆሞ ለመሄድ በጣም አስፈላጊው ነገር የጀርባችን አጥንት ነው። ስለዚህ ባክቦን ዋና ነገር ነው። ለኢኮኖሚው ራሱን ችሎ ለመቆም ማለት ነው። ማን ፋርመሩ። ስለዚህ ዊክነስ ደካማ ጎኖ አይደለም፣ ለኢኮኖሚ ፋርመር ኢሴንሻል በጣም ጠቃሚ ኢምፖርታንት ማለት ነው፣ ኢሴንሻል ማለት ስለዚህ ፋርመርስ አይደል ባክቦን ኦፍ ደ ኢኮኖሚ ማለት ፋርመርስ አይደል ኢሴንሻል ኦፍ ደ ኢኮኖሚ ማለት ነው። ስለዚህ መሳችን ስምንተኛው ዊች ኦፍ ደ ፎሎውንግ ኢስ ሲኖኒም ፎር ኒትሪሽን። ሲኖኒምስ ተመሳሳይ ወርድ የሆነው ለኒትሪሽን ለሚለውቃል ኒውስ ዜና ማለት ነው። ኒውስ አይሆንም። ስፖርት ስፖርት ነው። ጌም ደግሞ ጨዋታ ነው። ፉድ ኒትሪሽን ማለት ምግብ ማለት ነው። ተመሳሳይ ምግብ ነው ስለዚህ ኒውትሪሽን ለሚለው ተመሳሳይ ሲኖኒም ሊሆን የሚችለው ፉድ የሚለው ነው ዊች ኦፍ ዘ ፎሎዊንግ ሲኖኒም ፎር ኮንሰንት ኮንሰንት ምን ማለት ነው ቱ አግሪ ኦር ጊቭ ፐርሚሽን ለአንድ ነገር መስማማት ወይም ደግሞ ፐርሚሽን ፍቃደኝነትን መስጠት ይሄ ምንድን ነው ኮንሰንት ነው የሚባለው ስለዚህ ኮንሰንት ለሚለው ትርጉሙ ወይም ሲኖኒሙ ኤ ነው ዋት አባውት ዘ አዘርስ ቱ ሪዝ አንድን ነገር እንቢ ማለት ሪፊዝ ማድረግ፣ ምንድን ነው ሪጀክት ነው። ሪጀክት እያደረግን ነው ማለት ነው። አንድን ነገር ሪዝ ካድረግን ሪጀክት እያደረግን ነው፣ ሪጀክት ነው ወርዱ ማለት ነው። ለዚኛው ታክ ሰምንግ ት አንድን ነገር ማለት ምን አረግን ማለት ነው፣ ሰረቅን ማለት ነው አደለም? ለዚህ ስቲል ነው። ለዚኛው ቱ አር አት አን አይዲያ ማለት ደግሞ ምን ሊሆን ይችላል? ዲቤት ወይም ደግሞ ክርክር ሊሆን ይችላል። ስለ አንድ አይዲያ አርጊው እያደረግን ነው፣ እኔ ራሴን ለማሳመን ወይም ያኛው የሌላኛውን ለማሳመን ጠንከር ሲል ነው አርጊው የሚለው ቃል። አርጊው የሚለው ቃል ደግሞ ለስለስ ሲል ማለትም ውይይት እያረግን ወይም ሀሳባችን ሼር ያደረግን ከሆነ ስለ አንድ አይዲያ ምን ሊሆን ይችላል? ዲስከስ የሚለውንም ሊሆን ይችላል። ግን ሞሮፍ ቶ አርጊያ ቦታን አይዲያ ኮን ዲቤት ሚዲያ ሆስታል ከሁለቱም አንዱ ሊሆን ይችላል። ግን ለዚህኛው ኮንሰንት ለሚለው ቃል ተመሳሳዩ ቶ አርጊው ኦር ጊቭ ፐርሚሽን ቶ አግሪ አንድ መስማማት፣ ፈቃደኝነት መስጠት ኮንሰንት ማለት ነው። አስረኛው ዋይል ዊ ዳሽ ቲቪ ዘ ፎን ራንግ ዋች የሚል ቃል አለ። ስለዚህ ዋችን በምን አይነት ፎርሙላ የምንጠቀመው ነው ምንድን ነው? ቲቪ እያየን እያለ ስልኩ ጮሆ ነው አይዲያው። ስለዚህ የትኛው ነው ረጅም ነገር፣ ረጅሙን በኮንቲኒስ ነው የምንገልጸው ረጅሙን ድርጊት ለናጭሩን ድርጊት ደግሞ በፓስት ቴንስ ሲምፕል ፓስት ቴንስ ነው የምንገልጸው ማለት ነው። ስለዚህ ቲቪ ማየት ረጅም ነገር፣ ለምሳሌ ከጧት ጀምሮ እስከ ከሰዓት ድረስ ቲቪ ላይ ይችላሉ ለረጅም ሰዓት ግን፣ ስልኩ የሚጮሆ ለትንሽ ደቂቃ ነው። ያቺ ነገር በአጭር ሰዓት ተደርጋ ያለፈችው ነገር ሲሆን በፓስት ሲምፕል ፓስት ነው የምንገልጸው ደን ረጅሙን ድርጊት ደግሞ ደሞ በኮንቲኒስ ግን በምን አይነት ኮንቲኒስ ሲምፕል ፓስት ኮንቲኒስ ማለት ነው ያለፈ ኮንቲኒስ ስለዚህ ዋይል ዊ አር ዋቺንግ ቲቪ አር የሚለው ፕሬዘንት ነው አሁን ላይ አይደለም የጮው ስልኩ ኦሬዲ ራንግ ነው የሚለው የሪንግ ፓስት ቴንስ ነው ራንግ አይደለ ኦሬዲ ጮዋል ፓስት ላይ ሶ ፓስት ላይ ነው ቲቪ የሚያየ ነው ማለት ነው ግን በረጅም ድርጊት ነው ምናደርገው ዋይል ዊ አር

ዋይል ዊዌር ዋችንግ ቲቪ ዘ ፎን ራንግ። ቲቪ እያየን እያለ ደን ምን ሆነ ስልኩ ጮኸ ማለት ነው። ትርጉሙ ይሄ ነው። መልሳችን ሲ ነው ማለት ነው። እሺ ተማሪዎች ለዛሬ ይዤላቸው የመጣሁት ቪዲዮ ይህንን ይመስል ነበረ። እንግዲህ በአጠቃላይ የሞዴል ጥያቄው አርባ ጥያቄዎችን እኔ ዛሬ በዚህ ቪዲዮ ከአንድ እስከ አስር ያለውን ይዤላችሁ ነበር የመጣሁት። በሚቀጥለው ቪዲዮ ደግሞ ከአስራ አንድ እስከ ያለውን ይዤላችሁ እመጣለሁ። ደን በሚቀጥለው ከአስራ ሀያ አንድ እስከ 30 ከዛ ከሰላሳ አንድ እስከ 40 አድገን በአራት ክፍል እንጨርሰዋለን። ምክንያቱም በአንድ ጊዜ ብዙ ጥያቄ ከምሰሩ ቁም ነገር ይዛችሁ በአንድ ጊዜ አስር ጥያቄ እየሰራችሁ ቀስ ቀስ እያላችሁ በደንብ እዛ ነገር ላይ ዲቴይል እያያችሁት ብትሄዱ ጥሩ ነው ብዬ ስላሰብኩ ነው። ጥያቄ ካላችሁ ወይም ደግሞ ጥያቄው ሲሰራ የተሳሳተ ነገር አይ ይሄ እኮ እንደዚህ፣ ይሄ እንደዚህ ቢሆንስ የምትሉት ነገር ካለ ኮመንት ሴክሽን ላይ መጻፍ ትችላላችሁ ወይም ቴሌግራም ላይ ከታች ዲስክሪፕሽን ላይ ያለ እሱ ላይ መጠየቅ ትችላላችሁ ቪዲዮን ላይክ ማድረግ እንዲሁም ለቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግና እንደዚህ አይነት ቪዲዮዎች ሲደርሳ እንደዚህ አይነት ቪዲዮዎች ሲሰሩ እንዲደርሳችሁ የደውል ምልክቱን መጫን አይርሱ በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ